ሰላም ጤና ስጥልኝ የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭት ተመልካቾች፣ በያላችሁበት የዓለም ጥጉሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ አርብ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችን እያነሳን አብረን እንቆያለን። በአረው ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃለሁ። ሰብስክራይብ አድርጉ። ቻናላችንን ቻናላችን እያደገ አይደለም። አድማጭ ተመልካቾች ጋር አብዛኛው የምናመጣቸው መረጃዎች ተደራሽ የሆኑ አይደለም። ይህ መረጃ ደግሞ ተደራሽ የሆኑ ዘንድ ሼር ላይ አድርጉ፣ ቻናሉን ደግሞ ሰብስክራይብ አስደርጉ። በርካታ አድማጭ ተመልካቾች ጋር መረጃዎቻችን እንዲደርሱ አድርጉ። ምናልባት ጠንከር ያለ መረጃዎችን ነው የምናቀርበው። ይሄ ያልተመቻቸው ሰዎች ሰብስክራይብ ሳያደርጉን ፕሮግራሙን እየተከታተሉ ይወጣሉ። መሬት ላይ ያለው እውነት በመናገር ቻናሉ ሊያድግ አልቻለም። በጣም የሚገርሟችሁ እስኪ አንድ ሚሊዮን ተከታይ ያላቸው ቻናሎች ጋር ሄዱ። የሚናገሩት ነገር በዘፈቀደ። የፈለገ ሰው ገብቶ ያዳምጥ፣ የፈለገ ሰው ዝም ይበል። በአድማጭ ተመልካች ቁጥር ብዛት የምንፈልጋት ፍራንክ ወሯን ጠብቃ ትመጣለች አይነት ነገር ነው። ትላልቅ ከአምስት መቶ ሺህ በላይ ከአራት መቶ ሺህ በላይ ተከታይ ያላቸው ሚዲያዎች እስኪ ትንተና እንሰጣለን ፖለቲካ ትንተና እናደርጋለን የሚሉት እንደው እስኪ ዞር ዞር ይበሉና ተመልከቱ። በጣም የሚገርመው ሳምንት የተወራውን መረጃ ይዞላችሁ እየመጡ እዛ ስር እየገባችሁ ላይክ ሼር እያደረጋችሁ ታጅባላችሁ። የእኛ ሰው የሚገርም ነው። እንደዚህ አይነት ነገር ነው የሚወደው፣ ትክክለኛውንና እውነተኛውን ነገር አይወድም። ቀጥታ ወደ እለቱ ጉዳይ ገባለው። በትላንትናው እለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጭማሪ የታሪፍ ጭማሪ ከመቶ በላይ ሀገራት የንግድ ታሪፍ ጭማሪ አድርገው ነበር። በሀገራችን ኢትዮጵያ አስር ፐርሰንት ጭማሪ መደረጉ ተከትሎ የኢትዮጵያ መንግስት ይሄንን ጭማሪ እንደተቀበለ መልስ የሰጠበት ሁኔታ ነው ያለው ለመኑ ኢትዮጵያ ወደ አሜሪካ የምትልቃቸው ምርቶች ምንድን ናቸው የሚለውን ስንመለከት፣ ቀደም ስል ከትግራይ ጦርነት በፊት ኢትዮጵያ በርካታ ምርቶችን ወደ አሜሪካ የምትልቆ ከዚሁ ከትግራይ ጦርነት በኋላ ግን ኢሰፓዊ ድርጊት በሰዎች ላይ ተፈስሟል ተብሎ የማዕቀብ ተጥሎ እንደና አገዋ ከቀረስ ነጣ ወደ አሜሪካ የሚላኩ ጉዳዮች እንዲነሱና በማዕቀብ እንዲታሰሩ የተደረጉበት ሁኔታ ነው ያለው። አሁን በተወሰነ መልኩ ቡናና ተወሰነ ጨርቃጨርቅ ወደ አሜሪካ ትልቃለች። ኢትዮጵያ ምንም አይነት ጉዳይ ወደ አሜሪካ አትልክም ብላችሁ ኮሜንት የጻፋችሁ ስለተመለከትኩ ነው ይሄንን ሀሳብ ለመስጠት የተገደድኩት። ስለዚህ ምንም የምትሰጠው ነገር ሳይኖር ቆዳ እና ምናልባት ሌሎች አበባ ምርቶችም አብዛኛው ወደ አውሮፓ ሀገር ነው። ወደ አሜሪካ ግን ያው ቡናና ጨርቃ ጨርቅ እንደሚሄድ የሚታወቅ ጉዳይ ነው። ኢትዮጵያ በርካታ ምርቶችን ወደ ውጭ ብትልክም አሜሪካ ግን አብዛኛዎቹን ማዕቀብ ስለጣለች ወደዛ መላክ አይቻልም። ሜዳ ላይ ነው እየተጣለ የሚገኘው። ለምሳሌ ብዙ ጊዜ ስናነሳ ነበር የከብት ሌጦ ከብቶች ቆዳዎቻቸው እየተጣለ ነው ኢትዮጵያ ውስጥ። ቀደም ሲል ግን ወደ ውጭ ኤክስፖርት ይደረግ ነበር። ይሄ ከአገባ በኋላ ተሰርዟል ማለት ነው። ስለዚህ የአስር ፐርሰንት ኢትዮጵያ መንግስት እንግዲህ ያበረታታናል የገባን ውድድር ወይም ደግሞ የጥራት ውድድር ላይ ከፍ ያደርገናል ብለው ተቀብለውታል ማለት ነው። ሌላ አድማጮቻችን ህዋትን በሚመለከት እንግዲህ አሜሪካ ማስጠንቀቂያ የላከች ትገኛለች። አንዳንድ ለህዋት አባላት ማስጠንቀቂያ እየተሰጣቸው ይገኛል። አንድ የፈረንሳይ ጋዜጣም እንደዘገበው የትግራይ ታጣቂ ዋት ቡድን ዳግም ወደ ጦርነት አንመለስም ብሏል። ታጣቂ ከዚህ በፊት እንግዲህ የተዋጋበትን ነገር አልተሳካም፣ ክልላችን መሪዎች ክልላችንን እንኳን በቅጡ ለማስተዳደር አልቻሉም፣ ስለዚህ ዳግም ህይወታችንን የምናሳልፍበት ጦርነት አይኖርም የሚል ከአንዳንድ የቲዲኤፍ አባላት ውስጥ ኢንተርቪው የተደረጉ አሉ፣ በፈረንሳይ ጋዜጣ። አብዛኛው እንግዲህ የትግራይ ጦርነት ከተጠናቀቀ በኋላ ባለሀብቶቹ ምርቶቻቸውን እና የተበተነ ንብረታቸውን ሲሰበስቡ ነበር። ፖለቲከኞቹ ደግሞ ወደ አዲስ አበባ በማሄድ የእርቅ ፕሮግራም ሲያደርጉ ነበር። ምስኪን የትግራይ ተወላጅ ደሃዎቹ ደግሞ ወዴት ነው ሄዱ? ልጆቻቸው የተቀበሩበትን መቃብር ፍለጋ ነው። መሬት ላይ ያለው እውነቱ ይሄ ነው። ይሄንን እውነት ቁጭ አድርገን ስንናገር ተቀባይነት ያጣንበት ሁኔታ ነው ያለው። ሀቁ ይሄ ነው። ይሄንን የሚቃወሙ አሉ፣ ይሄንን በጸጋ የሚቀበሉ አሉ። ስለዚህ ዳግም ወደ ጦርነት መምጣት ከትላንትናው መቃብርን ሄዶ ማየት ምን የሚከለክል ነገር አለ? ስለዚህ አንዳንድ የቲዲኤፍ አባላቶች ወደ ጦርነት አንገባም ብሎ ጦርነትን ምርጫ ለማድረጋቸው እኔ ይደግፋሉ ጦርነትን ምርጫ አለማድረጋቸው ደግፋለሁ። ምክንያቱም በርካቶችን በልቷል። ያ ጦርነት ወይም ጦርነቱ በስተት ነው የተደረገው፣ ኢፈታዊ በሆነ ሁኔታ ነው የተደረገው ፍታዊነት የለውም። ለምሳሌ እንደ የአማራ ክልል አይነት ፍታዊ የሆነ ጦርነት አይደለም ያ ጦርነት። ሆነ ብሎ ነው በሰላም የተኛውን ሰራዊት ስራ ላይ የዋለውን ሰራዊት ታድሶ ነው ብሎ ሰራዊቱን ካጠጡት እና ካበሉት በኋላ ሰራዊቱ ያለመሰራ ከተኛ በኋላ በተኛበት ጨፍጭፈው በዛ የተነሳ ጦርነት ነው እንግዲህ በዛ እኔ ጦርነት የተጀመረው ጉዳዩ ይሄ ነው፣ መቼም መረጃው እንደወጣ ከሆነ ማለት ነው። ከአማራው ክልል ጦርነት ጋር ግን የሚገናኝ ነገር አይደለም። አማራ ክልል ትጥቅ ሳይሆን ሱሬንም እናስፈታለን ተብሎ ነው የተዘመተበት። በዛ ልክ ነው እንግዲህ አማራ ክልል ላይ አሁን ያለው ጦርነት። በነገራችን ላይ አማራ ክልል አሁን ጦርነት አይደለም እየተደረገ ያለው። አብዛኛዎቻችሁ ጦርነት ነው አማራ ክልል ላይ እየተደረገ ያለ ብላችሁ የምትወስዱት አመለካከት ላይ ኖር ይችላል። ዛሬም እኔ ሀቁን ከመናገር ወደ አላለም። አማራ ክልል ላይ ጦርነት እየተደረገ አይደለም። አማራ ክልል ላይ የዘር ማጥፋት ስራ ነው እየተሰራ ያለው። በሂደት ቀስ በቀስ አማራን የመቀነስ ጦርነት አለ ብለህ የምትለው ከአንተ ጋር የሚዋጋ ኃይል ሲኖር እና ሲተኩስብህ ነው ጦርነት አለ ብለ የምትለው ለምሳሌ እንውሰድና ማራዊ ላይ የተጨፈጨፉ አማራዎች በዛን ወቅት የቶክስ መልስ የሚሰጥ በጦርነቱ የተሳተፈ ኃይል ነበረ ወይ? የለም። ከትላንትና ወዲያ ብራቃት ላይ የሟቾች ቁጥር አሁን ስልሳ ገብቷል። ብራቃት ላይ ብራቃት ላይ ያ ሁሉ ንጹዋን ቤት ውስጥ ገብቶ ሲተኩሱና ሲገሉ የነበረው መልስ የሚሰጥ ኃይል ነበረ ወይ በ እውነቱንና ነጭ ነጯን እንነጋገር። መልስ የሚሰጥ የመልስ ምት የሚሰጥ ወይም ደግሞ ስትኮስባቸው የቶክስ መልስ የሚሰጥ ሀይል አለ ወይ ነበረ ወይ? አዎ የቶክስ መልስ እየተሰጠ ነው ግድያ የተፈጸመ የሚል ካለ እኔ እቀጣለሁ። ምንም አይነት ቶክስ፣ ምንም አይነት ውጊያ፣ ምንም አይነት ጦርነት፣ ምንም አይነት የቶክስ መልስ የሚሰጥ ሀይል ባልለበት ሰላማዊ ሰውን በር አንኳኩቶ መግደል ማለት ጦርነት ነው ብለን እንዴት ነው የምንዘግበው? እኔ ይህንን ጦርነት ነው ብዬ አልዘግብም። ኃይል የመቀነስ የዘር ማጥፋት ስራ ነው ብዬ ነው መዘግቦ። ጦርነት ነው ብለ የምትለው፣ በጦርነት ውስጥ የሞተ ሰው ከዛም ከዚህም፣ ይሄን አክል ሰው ቆስሏል፣ ይሄን አክል ሰው ሞቷል፣ ይሄን አክል ሰው ተማርኳል፣ አዎ ጦርነት አለ። በጦርነት ነው ሰዎች የሞቱ ሰዎች የገደሉ። ምንም አይነት የቶክሲ መልስ የማይሰጥበት ቦታ ላይ ሰላማዊ ሰዎች በራን ቋክቶ መግደል ማለት እንዴት ጦርነት ነው ተብሎ ይዘገባል? አማራ ክልል በተከፈተው ጦርነትና በተደረገው ውጊያ ብራቃት ላይ ይሄን አክል ሰው ሞት ተብሎ አንድ ጋዜጠኛ ሲዘግብ ወይም አንድ ዩቱበር ይሄን ዘገባ ሲዘግብ ትንሽ አይከብድም ወይ ከማን ጋር እውነቱን ለምን አንናገርም? መሬት ላይ ያለውን ሀቅ ለምን አናመጣውም ነው ወደፊት። እስከ መቼ ተፈርቶ ነው የሚሆነው? የዘር ማጥፋት፣ የኃይል መቀነስ፣ የአማራን ህዝብ ቁጥር ሰላሳ አርባ ሀምሳ ስልሳ እያልቅ በአንድ ጊዜ የምትሄድበት ከሆነ ችግር ስለሆነ ቀስ በቀስ በእያንዳንዱ ቦታ በአራቱም ቀጠናዎች ቀስ በቀስ በመቶና በአምሳ እያል ኃይል የመቀነስና የዘር ማጽዳት ስራዎችን እንዲሰራ ነው መመራ ተሰጥቶ እየተሰራበት ያለው እንጂ ጦርነት አይደል። እያንዳንዱ የአማራ ሲቪል ማህበረሰብ ተመታ፣ ሞተ፣ ቆሰለ፣ ሆስፒታል ገባ፣ ይሄን ያክል የቀብር ስነስርዓት ተደረገ የተባሉባቸው ቦታዎች ላይ በእንደዚሁ አይነት የውጊያ ወይም ደግሞ የግድያ ሲስተም ነው ሲቪሊያኖች ያለቁ። ይሄ ነገር አሁንም አይቆም ይቀጥላል በብራቃት ውስጥ እንግዲህ የተገደሉት የንጹሐን ቁጥር አሁን ወደ ስልሳ ደርሷል ቁጥሩ እንዴት ይጨምራል እንዴት ይቀንሳል የሚለውን ለማስረዳት ያክል ለምሳሌ አንድ ሰው ተመትቶ ሆስፒታል ይገባል አስር ሰው ተመትቶ ከሆነ በዛ ቀን አምስቱ ሞቶ ከሆነ እና አምስቱ ቁስሎ ሆስፒታል ገብቶ ከሆነ ሆስፒታል የገባው ሰው ሁሉም ድኖ ይወጣል ማለት አይደለም ኮማ ውስጥ በመግባት ወይም ክሪቲካል ብለን የምንለው በጣም አደገኛ ቁስለኛ ሆኖ ይገባል። ሁለት ቀን ሕክምና ከተከታተለ በኋላ ወይም ሀያ አራት ሰዓት ሕክምና ወይም አንድ ቀን ሕክምና ከተከታተለ በኋላ ሰውየው ይሞታል። የሟች ቁጥር አምስት የነበረው ሆስፒታል ውስጥ የሞተው ሲጨመር፣ ከቀን ወደ ቀን እየጨመረ ይሄዳል ማለት ነው። የሟች ቁጥር የሚጨምሮ አንዱ ለዚህ ነው። ብራቃት አካባቢ ላይ አይ አሁን እንግዲህ ተመጥተው ሆስፒታል ከገቡት እና እዛው የቀብር ስነስርዓት የተፈጸመላቸው ቁጥር ወደ ስልሳ ደርሷል። የሟች ቁጥር እነዚህ ስልሳ የብራቃት ነዋሪ የተጨፈጨፉት ምንም አይነት የቶክስ መልስ በሌለበት ቦታ ነው። ስለዚህ ይሄንን ውጊያ ላይ ነው ይሄ ማህበረሰብ የሞት ብላቸው እንዴት ነው የምንዘግበው? እንዴት ነው ይሄንን ስናንተስ የምትቀበሉ? የዘር ማጽዳት፣ ጭፍጨፋ ነው ሆነ ተብሎ የተሰራው እንጂ በውጊያ አይደለም የብራቃት ሰው የሞተ ይሄንን ታሪክ ይሄንን ወንጀል የዓለም አቀፍ ሚዲያዎች የዓለም አቀፍ ማህበር እንዲያውቁት መደረግ አለበት። ደራ ላይ ይሄ ተሰርቷል፣ ከሚሴ ላይ ይሄ ተሰርቷል፣ ማራዊ ላይ ይሄ ተሰርቷል፣ ብራቃት ላይ ተደግሟል። አሁንም ይቀጥላል፣ ወደፊትም ይኖራል። የአማራን ህዝብ ጭፍጨፋ ሊቆም የሚችለው የፋኖ ኃይሎች ከፍተኛ ኃላፊነት ተጥሎባቸዋል። በመነጋገር በመወያየት፣ በስምምነት የሚቆም ነገር አይደለም። ፋኖቹ አንድነታቸውን አጠናክሮ በጣም በተጠናከረ ሁኔታ በፍጥነት ትግሉን በማጠናቀቅ ብቻ ነው የአማራ ህዝብ እረፍት የሚያገኘው። ከዚህ ውጭ እረፍት ሊያገኝ አይችልም። ከዚሁ ጋር ተያይዞ እንግዲህ ሰባተኛ አመት የእልቂቱን ዘመን ያከበረው አብይ አህመድ በተለያዩ ቦታ የድጋፍ ሰልፍ አልወጡም የተባሉት እየታሰሩ ሀያ አራት ሀያ አራት ሰዓት ታስሮ የገንዘብ መቀጫ ተቀጥቶ እየወጡ እንደሚገኙ ከኦሮሚያ እና ከሌሎች አካባቢዎች መረጃዎች እየወጡ ይገኛሉ። ሰዎች በህመም በተለያየ ምክንያት በስራ በዛን ወቅት ሰልፍ ያልወጡ ሰዎች በየሰፈሩ ጥቆማ እየተደረገ ሀያ አራት ሀያ አራት ሰዓት እያሰሩ ምክንያታቸውን እየተቀበሉ የገንዘብ መቀጫው እያደረጉ እየለቀቁ እንደሚገኙ ተገልጿል። ለምን የዚህ የሰባተኛ ዓመት የሰልፍ ድጋፍ አልወጣችሁም ተብሎ ነው። እንግዲህ ይሄ እንትን ያለው እንግዲህ። በዚህ ከዚህ በተጨማሪ ሰሞኑን በብር ሸለቆ ስልጠና ወስዶ ወደ አማራ ክልል ለግዳጅ የተሰማሩት የአድማ ብተና አባላቶች ዛሬም እንግዲህ እየተበተኑ ወደ ፋኖ እየተቀላቀሉ የሚገኙበት ሁኔታ ነው ያለው። ይሄ ነገር ተጠናክሮ የቀጠለበት ሁኔታ አለ እንዳጠቃላይ አማራ ክልል ላይ እየተደረገ ያለው ጭፍጨፋና ግድያ ከጦርነት ውጭ የዘር ማጥፋትና የኃይል መቀነስ ስራ ነው። ሲስተም በተሞላበት ሁኔታ እየተጋነነ እንዳይሆን፣ ምናልባት በርካታ ሰው በሚሞትበት ጊዜ ጭዋት እንዳይበዛ፣ ጭዋት በመቀነስ ቀስ እያልክ በሂደት ሚዲያዎችም የሚዘግቡት አሁን ለምሳሌ ብራቃትን አንድ አራት ቀን አሟሙቀናል። አሁን እያቀዘቀዝ ነው እየመጣን ነው። ምናልባት እኔም አሁን ብቅ ያልኩት ከሆስፒታል የሚወጡ መረጃዎችን ስላገኘው የሟች ቁጥር መጨመሩን ይዤ ነው የመጣው። ከዛሬ በኋላ ብራቃትን ላላነሳ ችላለሁ። እንደዚሁ እየተባለ እየተረሳ ይሄዳል። ለዚህ ነው ቅድም በመግቢያዬ ባልተጋነነ ሁኔታ ኃይልን የመቀነስ የመግደል ቁጥር የማሳሳት ስራዎች የሚሰሩት ሲስተም በተሞላባቸው ሁኔታ ባልተጋነነ ጩኸት በማያሰሙ አይነት ሁኔታ የአማራን ሕዝብ ቁጥር መቀነስ በዚህ አይነት መልኩ ነው የሚሰራው ማለት ነው። ከዛ እየረሳ ትሄዳል። መራዊን አንድ ሰሞን ሲያናራግብ ነበር። መራዊ ይሄን አክል ሰው ሞቶ አንድ ሰው ሰላሳ ሰው እያል በሚገባ ስናራግብ ነበር እየተረሳ መጣ። ለዓለም አቀፍም ሪፖርት ተደርጎ እንዲታወቅ አልተደረገም። ያን ሰሞን ሞቅ ሞቅ ተባለ። ኢሰመኮ እዚህ እንትን አደረገ፣ አየ፣ ተመለከተ፣ ፎቶ አነሳ ተባለ። የለም ደብዛው እንደዚሁ እያል ሪሞቱን እየቀነስን እንመጣለን ማለት ነው። ስለዚህ አማራ ምንድነው እየሆነ ያለው? ቁጥሩ እየቀነሰ ነው ያለው። ምናልባት የሟች ቤተሰቦች ካሉ ሀዘኑ በእነሱ ላይ ብቻ ነው የሚታወቀው እንጂ እኛ ዘገባውን ስንዘግብ ስንሰማ የነበሩን ሰዎች ወደ አዲስ ነገር ነው እየመጣን ያለ። ነው ያንን እየረሳን እንዳለን ማለት ነው። ግድያ አሁንም ይቀጥላል። ምንም የምንደባበቀው የምንሸፋፈነው፣ የምናፍረው፣ የምንፈራውም ነገር የለም። ግድያ አሁንም ይቀጥል ማራዊ ላይ ስልሳ ምናምን ሰው ተጨፍጭፏል። ጦርነት በሌለበት ቦታ ነው ሰላማዊ ሰዎች በራቸው እየተንኳኮ የተጨፈጨፉት። ነገ ደግሞ ሌላ ከተማ ላይ መረጃን ይዘን እንመጣለን። ይሄ የማይቀር ጉዳይ ነው። ይሄ ነገር ሊቆም የሚችሉ ይሄን እየሰሙ ይሄን እየተመለከቱ የፋኖ ኃይሎች አንድነታቸውን አጠናክረው በፍጥነት ትግሉን ማጠናቀቅ ብቻ ነው መፍትሄው እንጂ ከዚህ ውጭ ሌላ መፍትሄ አለ ብለን የምንለው አንድም ነገር የለም። ጉዳዩ ይጨምራል እንጂ የሚቀንስ ነገር የለም። ስለዚህ የፋኖ ኃይሎችን መልዕክት እንድታስተላልፉ ከዚህ ጋር አያይዤ መልእክት ለማስተላለፍ ያክል ነው። ፋኖቹ በፍጥነት የአማራን ህዝብ እልቂትና የአማራን ህዝብ ሰቆቃ ሁሉ ነገር ለመሸፈን በእናንተ ላይ እምኔታና ጫና እንደተጣለባችሁ አውቃችሁ ስራችሁን በጥንቃቄ እንድትሰሩና እንድትጠናከሩ መልእክት ነው የምናስተላልፈው። መልካም ጊዜ እንደሆነላችሁ እመኛለሁ። ሰላማዊ